ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አልአድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላለፉ። በአረፋ በዓል ወቅት የሚታወሱ ሁለት ሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች መሆናቸውን አንስተው የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው፣ ሀገር የምትጸናው በመስዋዕትነት መሆኑንና ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው ሲሉ በመልእክታቸው አካተዋል። በተያያዘ ጠቅላይ ሚኒስትሩ ከስሎቬኒያ ሪፐብሊክ ፕሬዚደንት ናታሻ ፔሬክ ሙሳር ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ ሁለተኛውን የአካባቢ ብክለት ለመከላከል ሀገራዊ ንቅናቄ በይፋ አስጀመሩ አቶ አደም በዚህ ወቅት እንዳሉት የአካባቢ ጥበቃ የቅንጦት ጉዳይ ሳይሆን የብልጽግናችን መሰረት ነው መንግስት ጽዱ ኢትዮጵያን ለመፍጠር በአረንጓዴ አሻራ መርሃ ግብር በኮሪደር ልማት በታዳሽ ኃይል አጠቃቅም ላይ በርካታ ስራዎች መስራቱን ተናግረዋል በህንድ ሃይድራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችው ሞዴል ሐሴት ደረጀ ደማቅ አቀባበል ተደረገላት። ለሰባ ሁለተኛ ጊዜ በተደረገው የቁንጅና ውድድር የ18 ሀገራት ተወዳዳሪዎች ሲሳተፉ ሐሴት በዓለም አቀፍ ደረጃ ሁለተኛ፣ ከአፍሪካ ደግሞ ቀዳሚ በመሆን ያጠናቀቀችው ሐሴት ደረጀ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ በተደረገላት አቀባበል ሐሴት ደረጀ የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና ሰርተፍኬት ተሰጥቷታል።